አርዕስተ ዜና የምግባረ ሰናይ የጠቅላላ ሆስፒታል የሕክምና ዘርፍና የአባቶች ክብር በሚመጥን መልኩ አገልግሎት እንደሚሰጥ ተገለጸ። በሰሜን ጎንደር ሀገረ ስብከት ገጠራማ አካባቢ የሚገኙ ገዳማትና አድባራት በከፍተኛ ችግር ውስጥ መሆናቸው ተገለጸ። በደቡብ ኢትዮጵያ ለሚገኙ መናን ቅዱስ ወንጌል በቋንቋቸው መሰበኩ በሃይማኖታዊ ተግባራትና በመንፈሳዊ ሕይወት ላይ እንዲያድጉ ማስቻሉ ተገለጸ። ሰላም፣ ጤና ይስጥልኝ፣ እንደምናምሽታችኋል የተከበራችሁ ተመልካቾቻችን። ሳምንታዊ የዕለተረቡ አብይ የዜና መርሃ ግብራችን አርእስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብሪያችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። የምግብ ሰና የጠቅላላ ሆስፒታል የህክምናውን ዘርፍና ና የአባቶችን ክብር በሚመጠን መልኩ አገልግሎት እንደሚሰጥ ገለጸ። ጠቅላላ ሆስፒታሉ በቀጣይ በየክፍለ ከተማው መድኒ ቤቶችና ክሊኒኮችን ለመክፈት ማቀዱም ታውቋል። ተመስገን ፍቃዱ ዝርዝር አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምግባረ ሰናይ ጠቅላላ ሆስፒታል የማስፋፊያ ግንባታውን በማጠናቀቅ ከቀናት በፊት ማስመረቁ ይታወሳል። በመሆኑም ሆስፒታሉ የህክምና ዘርፉን በሚመጥንና ካህናት አባቶችን ክብራቸውን በጠበቀ መልኩ የህክምና አገልግሎት ለመስጠት መዘጋጀቱን የሆስፒታሉ ዋና ስራ አስፈጻሚ ቀሴ ሱራፌል ተፈራ ተናግረዋል። ከጽኑ ህንዋን ክፍል ጀምሮ እስከ ታች ድረስ ያሉ ነርሶቻችንም ዶክተሮችም የቤተ ክርስቲያን ልጆች እንዲሆኑ አድርገን እያደረግን እየሰራ ነው ያለ ነው። በተለይ የዚህ የጽኑ ምማን ክፍል ውስጥ ያሉት ዶክተራችን ካህን ናቸው፣ ቄስ ናቸው። ሌሎቹም ቦታ ደግሞ እንደዚሁ ዲያቆን፣ እንደገና ካህናት ይሆናሉ። ስለዚህ አሁን አባቶች እንግዲህ እንደ ታቦት ነው የሚባርኩት ሌላ ቦታ። ስለዚህ ቅዱስ ታቦቱን ቀድሰው የሚያከብሩ አባቶች እዚህ ሌላ ቦታ ሄደው በሌላ በሌላ እንትን መነካት የለባቸውም ብለን እናምናለን። ስለዚህ አባቶች በካህናትም ነው መታየት ያለባቸው። ምክንያቱም ታቦት የሚያከብሩት እነሱ ደግሞ ከብረው መታከም ስላለባቸው በአሁኑ ሰዓት ቪአይፒ ኤሪያ ብለን አዘጋጅተናል። እነሱም ዝግጁ ነን ያንን ለመስጠት እና ሁሉንም የጤና እቃዎችንም ማለት የጤና መሳሪያዎችም ሕክምና መሳሪያዎች ተሟልተዋል። ስለዚህ ዝግጁ ነን ብዬ አምናለሁ። ዋና ስራ አስፈጻሚው አክለውም ሆስፒታሉ በቀጣይ በየክፍለ ከተማው መድኃኒት ቤቶችንና ክሊኒኮችን ለመክፈት ማቀዱንም ተናግረዋል። በኮሪደር ልማት የተወሰደብን ቦታ አለ። በዚህ ምትክ ይሰጠናል ብለን እንገምታለን። እዛ ላይ የተርሸሪ ሆስፒታል ስራዎች ይሰራሉ ብለን እንገምታለን። ደግሞ እቅድም አለ። ኦሬዲ ዲዛይኑ ተሰርቷል። በበጎ ፈቃደኝነት ጥሩ የሆነ ዲዛይን ተሰርቷል። ሁሉም ነገር ያለቀለት ማለት ነው። ከዛ ባሻገር ደግሞ ሌሎች በየክፍለ ከተማዎቹና በየአጥቢያ ቤተክርስቲያኖች በተቻለ መጠን መድኃኒት ቤቶችን የመክፈት እንዲሁም ደግሞ አነስተኛ እና ከፍተኛ ክሊኒኮችን በምግባረ ሰናይ ስም መክፈት አሳባለን። በመጨረሻም ይህ ሆስፒታል ለቤተ ክርስቲያን መኖሩ ትልቅ ኩራት ቢሆንም ከዚህ በላይ መስራት ይጠበቅብናል ብለዋል። አንዳንድ ቤተ ክርስቲያን በተለይ ስልሳ ሚሊዮን ህዝብ እንዳላት ቤተ ክርስቲያን አንድ ጠቅላላ ሆስፒታል የምንኮራበት አይደለም። ከዚህ በላይ በየቦታው ልንሰራ ይገባል። ጅማሮ ግን ጥሩ ነው። ቢያንስ ለጤናው ዘርፍ ቤተ ክርስቲያኒቱ የሰጠችውን ቦታ ማየት እንችላለን። ስለዚህ ከዚህ አንጻር ተመልክተን ይሄ ጅማሮ ጥሩ ነገር ነው። ምግባረ ሰናይ ማስፋት ብንችል እንደ እቅድ እንደ ዓላማ እኛ ከዚህ ቀጥሎ ከቦርዱ ጋር ልንሰራ ያሰብነው ተርሸሪ ሆስፒታል እንዲሁም ደግሞ የህክምና ማሰልጠኛ ማዕከላት፣ ዩኒቨርሲቲዎች በስርዓት ታሳባለን። በሰሜን ጎንደር ሀገረ ስብከት ገጠራማ አካባቢ የሚገኙ ገዳማትና አድባራት በከፍተኛ ችግር ውስጥ መሆናቸው ተገለጸ። አካባቢው በተፈጥሯዊና በሰው ሰራሽ አደጋዎች በመጎዳቱ በአብያተ ክርስቲያናቱ ሕልውና ላይ ስጋት መፍጠሩ ታውቋል። ነውም ከብረ ኪዳን ባለፉት ስድስት ዓመታት ዘርፈ ብዙ መንፈሳዊ ዘላቂ የልማት ተግባራትን እያከናወነ ይገኛል የሰሜን ጎንደር ሀገረ ስብከት። ቢሆንም በተለይ በገጠራማ ሀገረ ስብከቱ አካባቢ ቀላል የማይባል ፈተና እየገጠመው መሆኑን መላክ ኃይል አበባ አዲስ ይናገራሉ። በመጀመሪያ የሰሜኑ ጦርነት እዛ ባለፈ ደግሞ በ2016 ዓመቱን ሙሉ የዝናብ እጥረት ድርቅ አሁን ደግሞ ነሐሴ አራት 12 ሰዓት ተኩል 2017 ላይ በረዶ ቀላቅሎ የጣለ ዝናም የሶስት ቀበሌዎችን የሰብል አውድሟል። በአብያተ ክርስቲያናቱ ህልውና ላይ ስጋት ስለመደቀኑ በአካባቢው ስለተከሰተው ተፈጥሯዊና ሰው ሰራሽ አደጋ አሁናዊ ሁኔታን በተመለከተ መልአከ ኃይል አበበ ያብራራሉ። አብያተ ክርስቲያናቱ በጉዳት ደረጃ ነው ያለ እዛ አካባቢ ወደ ቅዱስ ያሬድ የሚሄዱ ከአዲስ አበባም ከተለያዩ የሚመጡ ክፍሎች ናቸው። ለጣንዘብ የሚያመቁት ከዚህ ውጭ ሌላ ገባት ምንም የሚያገኙበት መንገድ የለም። ከትራንስፖርትም የራቀ ገጠራማ፣ በተፈጥሮ የመልክዓ ምድር አቀማመጥም ወጣ ገባ የሆነ አይደለም የጉልበት ድካም ለእይታ እንኳን በሚያሰለች ሁኔታ ነው የሚገኘው የአካባቢው ገጽታ። በስተ መጨረሻም በሰሜን ጎንደር ሀገረ ስብከት ገጠራማ አካባቢ በከፍተኛ ችግር ውስጥ ለሚገኙ ገዳማትና አድባራት ድጋፍ ያስፈልጋል በማለት ተከታዩን የመፍትሄ ምክር ሀሳብ ለግሰዋል። አልባሳት ከሆነ አሁን አንደኛ ለቤተ ክርስቲያኖቹ የኖ ቅዱሳት፣ ሁለተኛ ለአገልጋይ ካህናቶቹ ደግሞ የብርድ ልብስ የፎጣ እነዚህ እነዚህን አይነት ለግልጋሎት የሚውሉ ያን ለብሰው የሚያገለግሉበት በተለይ ወደ ገጠራማው ክፍል በዓመት አንዴ የምትለበሰው ልብስ ናት። የተቃየረሽ ቅያሬ የሌላት እራሷን እንደ ቅያሬ አድርገው እያጠው ካልሆነ በስተቀር ቅያሬ እንኳን የሌላቸው አካባቢ ነውና ለእነሱ አልባሳት ቀለብ ቀለብ ባስ የመጀመሪያው ቀለብ ነው። ሀዛ ቀጥሎ ደግሞ ልብስ የሚለውን ነገር ቢካተትልን የሚል ነገር ነው። በደቡብ ኢትዮጵያ ለሚገኙ ምእመናን ቅዱስ ወንጌልን በቋንቋቸው መሰበኩ በሃይማኖታዊ ተግባራትና በመንፈሳዊ ሕይወት ላይ እንዲያድጉ ማስቻሉ ተገለጸ። ይህም ከጣቢያችን ጋር ቆይታ ያደረጉ የልዩ ልዩ ሀገረ ስብከት ስራ አስኪያጆች ተናግረዋል። ሀብቴ ብርሃኑ ቅዱስ ወንጌል ለፍጥረት ይደርስ ዘንድ ቋንቋ ልዩ ሚና ይጫወታል። ከዚህም አንጻር በደቡብ ኢትዮጵያ የሚገኙ ምእመናን ቅዱስ ወንጌልን በቋንቋቸው እንዲማሩ ስራዎችን እየሰሩ መሆናቸውን ከጣቢያችን ጋር ቆይታ ካደረጉ የልዩ ልዩ አህጉረ ስብከት ስራ አስኪያጆች ለማወቅ ችለናል። የሀዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ መላከ ሕይወት ቀሲስ ንጉሴ ያወቀ በቆይታቸውም የቋንቋ አገልግሎት ተደራሽ እንዲሆን አገልጋዮች መሰልጠናቸውን ተናግረዋል። በተለይም ደግሞ በእኛ በሁለቱም ቦታዎች በተለይም በሀዲያ በኩልና በስልጤ በኩል ያሉትን አገልግሎቶች ለመደገፍ በቋንቋ አገልግሎት ተደራሽ ለማድረግ የቋንቋ አገልጋዮችን በካህናት ማሰልጠኛ በማሰልጠን በአመት ውስጥ እስከ ሁለት ዙር በማሰልጠን እነዚህን ሰልጣኞች በቋንቋ እንዲያገለግሉ በማድረግ ላይ እንገኛለን። እንግዲህ የቋንቋ አገልግሎት በእግዚአብሔር ቃል ስብከትና እንደገና ደግሞ በቋንቋ መዝሙራትን በማሳተም በእነዚህ ሁሉ የሚገለገሉ ናቸው። እንግዲህ ከስብከተ ወንጌል ጋር ተያይዞ በተለይ የአብነት ትምህርት ቤት እና የስብከተ ወንጌል በጣም ተያያዦች ናቸው እና እነዚህንም በማድረግ ላይ እንገኛለን ማለት ነው። ሊቀ ጉባኤ አባ ገብረ ሚካኤል መንግስት፣ የአያም ሀገረ ስብከት ስራ አስኪያጅ፣ በሀገረ ስብከቱ ስብከተ ወንጌል ተደራሽ እየተደረገ ነው ብለዋል። ወደ ገጠር ወጣ ያሉት ቀደምት አባቶች የመስማት ችሎታ ቢኖርም ስሜታቸውን የመግለጽ ሁኔታ ላይ ሊቸገሩ እንደሚችሉ እንገነዘባለን። ያንን ግን ግዴታ ጥያቄያቸውንም እንዲጠይቁ መልስም እንዲያገኙ የማድረግ እዛው አካባቢ ያለው የቋንቋ ሁኔታ እንዲጎለብትና የቋንቋ አገልግሎት እንዲሰፋ የማድረግ እንትኑ አብዛኛዎቹ የእኛም የቢሮ ሰራተኞች የዛው ተወላጅ ስለሆኑ አብዛኛው በቋንቋ ደረጃ ነው እየተሰራ ያለ የጋሞና አካባቢ ዞኖች ሀገረ ስብከት በበኩሉ የአካባቢውን ቋንቋ የሚናገሩ ደቀ መዛሙርትን ማፍራት መቻሉን ገልጿል በጋሞና አካባቢ ዞኖች ሀገረ ስብከት ስር ብዙ ዞኖችም አሉ እነ ደራሸ እነ አሊ ዞን እነ ኮንሶ እንዲሁም ጋሞ በዚህ ውስጥ ደግሞ በየቋንቋቸው የሚያስተምሩ ብዙ ደቀ መዛሙርት ይወጡ አሉ። እኒህ ሁሉ በየቋንቋቸው የሚያስተምሩትን አንደኛ በቤሬ ማርያም በደብረጽዮን ቤሬ ማርያም ቅድስት ማርያም ገዳም ብፁዕ አባታችን አቡነ ኤልያስ በአቋቋሟት እና በአደራጁት መሰረት ይማራሉ። በኮሌጅ ደረጃም ደግሞ ሰልጥነው የመጡም አሉ። በዚህ ልክ ተምረው የመጡም የሚያስተምሩም ሰባካያነ ወንጌላት አሉ። በልዩ ልዩ ገጠራማ የሀገራችን ክፍሎች ለሚገኙ ምእመናን ስብከት ወንጌልን ተደራሽ ለማድረግ ጉባኤ ቤቶችን በሚፈለገው ልክ ማጠናከር እንደሚገባ ተጠቆመ። ከዚሁ ጋር በተያያዘም የደብረ ታቦር ደብረ ሉላን መድኃኔዓለም ቤተ ክርስቲያን የአራቱ መጻሕፍት ምስክር ጉባኤ ቤት የተለያዩ ቋንቋ ተናጋሪዎችን በማፍራትና በማሰማራት ላይ እንደሚገኝ ተነግሯል። ተመስገን ፍቃዱ ልጆችን ከየጠረፋማ ማስተማር እንደሚፈልጉና ከዛ አካባቢ ልጅ እንዲልቁ ስላሉ ጥያቄ ስለጠየቁ በዛ ያው እዛ ያለው የወረዳ ማዕከሉ እኔን እንትን ብለውኝ ወደዚህ እንደመጣ አረጉ። እዚህ መጥቼ ያው የእንታ በሳቸው እንትንና በሳቸው አማካኝነት ማኅበረ ቅዱሳኑም ባደረገው አስተዋጽኦ ያው እየተማርን እዚህ ቆይቼ ተመልሼ ከነበርኩበት ያው ደብር ነው ያገለገልኩኝ ያለው በድቁና አገልግሎትና በስምርት ያገለገልኩኝ ያለው። የሀገሩን ችግር አይተው የሀገሩ ሁኔታ አይተው ሲመጡ ከዛ በኋላ ካሉ ሕዝበ ክርስቲያን ካሉ ማኅበረ ቅዱሳን ጋር ተነጋግረው ያለው ነገር አዘጋጅተው ለኛ የሚያስፈልገን ነገር በሙሉ አዘጋጅተው እኛ ተጠርተን ሂደን ተምረናል። ቀደም ሲል እንደተመለከትነው ነው ከደቡብ ምዕራብ ሚዛንና ከቤኒሻንጉል ጉሙዝ ለምዕመናን ስብከተ ወንጌልን ተደራሽ ለማድረግ ወደ ደብረ ታቦር ደብረ ልዑላን መድኃኔዓለም ቤተ ክርስቲያን የአራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት ከማኅበረ ቅዱሳን ጋር በመተባበር በጉባኤ ቤቱ እንደተማሩ ገልጸውልናል። በመማራቸውም ስላገኙት አስተዋጽኦና በአካባቢያቸው ለሚገኙ ምዕመናን ስብከተ ወንጌልን ተደራሽ ማድረግ መቻላቸውን ይናገራሉ። ቢያንስ ከአምስት ሺህ እስከ ሰባት ሺህ ያላነሱ ሕዝብ እንቅስቃሴ አድርገን አስጠምቀናቸዋል። በዛን ሰዓት ማለት ነው። የተዘጉ አብያተ ክርስቲያናት ብዙ ናቸው። ማለት ቢያንስ ቢያንስ እንኳ እኔ በቀላሉ ሳስቦ ከአርባ እና ከአርባ አምስት በላይ የሚሆነው የተዘጉ አብያተ ክርስቲያናት አገልግሎት ጭራሹን ማይሰጡ አሁን እኛ አሁን ለማሰብ ለማድረግ ያሰብነው እነዛ ቤተክርስቲያን ለማስከፈት እንደገና የተበታተኑትን ህዝበ ክርስቲያን ለመመለስ ወደ ነበሩበት ለመመለስ ነው አሁን ጥረት እያደረግን እያለ ነው። አሁን ለወደፊት እኔ ማስበው ነገር ያው በቃ መደበኛ ስራ አድርጌ ገጠር ገጠር አብያተ ክርስቲያናትን እኔ በምችለው ቋንቋን በምችለው አቅም እዚያ እጄ ለማስተማር ፍላጎት አለኝ። በመጨረሻም በጉባኤ ቤቱ በነበራቸው ቆይታ የገጠማቸውን ተግዳሮት አንስተውልናል። አንደኛ፣ ሁለተኛ ቋንቋ ከመሆኑ የተነሳ ብዙ ትምህርቱ አስቸግሮናል። ብዙ አንዳንድ ቃላት አስቸግሮን አንድ ፊደል ላይ እስከ ሁለት ቀን እስከ ሶስት ቀን የምንቆይበት ሰዓት አለ። ፊደሉ ከብዶን ማለት ነው። የቤት አለመኖር፣ የምግብ አለመመቻቸት፣ አካባቢው ደግሞ ብዙም ለመጻፍ አዲስ ስለሆነ እንግዳ ስለሆነ እንዴ የመጽሐፍ ተማሪ እንዴት ለምን መብላት ያለበት እንጂ እስከ ማለት ድረስ ነበረ። አንዳንድ ሀሳቦች በአውደ ምረስ ሲነገሩ እንዴ፣ ለምን የሚል ሁሉ የሚቃወም አካል ነበረና ይንን ይሁ ሁሉ ታግሰን ያው ለመመረቅ በቅተናል። ራው አለ ሁለተኛ ደግሞ በጣም የመጻፍ ያ የማቴሪያል ጉለት አለ ይሄ አለ። ምክንያቱም አንድ መጽሐፍ ዛሬ ብዙ ህትመቱ በጣም ከመጨመሩ አንጻር ብዙ አንድ ተማሪ ተምለ ተማሪ አስር ብር እራሱ በጣም ግን እንትን ውድናትና በጣም ይሄ ማቴሪያል ብር አውጥቶ መጽሐፍ መግዛት ተማሪ በጣም ይቸገራል። ሌላው ደግሞ ያው ህመም አለ። አንዳንድ ጊዜ ህመም ባሉበት ሰዓት የአብነት ትምህርት ቤትን ለማስፋፋት እየሰራ መሆኑን የጆርጂያና አካባቢው ሀገረ ስብከት አስታወቀ። ሀገረ ስብከቱ በውጭ ሀገር ተወልደው ያደጉ ኦርቶዶክሳውያን አገልጋዮች ላይ በትኩረት እየሰራ እንደሚገኝ ተገልጿል። ዲያቆን ኤርሚያስ ደባሱ ዝርዝር አለው ቀደም ሲል በአብዛኛው ለዕለተ ሰንበትም ብቻ ጠብቆ መንፈሳዊ አገልግሎት በብዙ አብያተ ክርስቲያናት ይሰጥ ነበረ። ምናልባት አንድ መርጌታ ሊኖር ይችላል። ምናልባት አንዳንድ ቦታም እንደነገሩ አንድ መርጌታ ራሱ ከበሮም እየመታ ራሱ ድምፅ ማጉያም ይዞ የሚዘምርበት ጊዜ ነበረ። የተወሰኑ ሰዎች ምናልባት ቀደም ሲል ዲቁና እንኳ ቢሾም ከጥላ ያዥነት ወይንም ደግሞ ወንጌል ከማሳለም ያለፈ አልነበረም ማለት ይቻላል። ትናንት በእንዲህ አይነት ሁኔታ ሲከናወን የቆየው ሐዋርያዊ አገልግሎት ዛሬ ላይ በምን አይነት ሁኔታ እንደሚገኝም እንዲህ ይገለጻል። አሁን ግን ይህ ሁሉ ታሪክ ሆኖ ተለውጦ በእውነቱ እዛው ተወልደው ያደጉ ልጆች እግዚአብሔር በሰጣቸው ጸጋ እግዚአብሔርን በቤተ መቅደስ ሲያገለግሉ ላየ እውነት እነዚህ ልጆች የተወለዱት በዚህ በአሜሪካን ነው ወይ ብሎ ለመናገር ሁሉ እስኪከብድ ድረስ በጣም ደግሞ እንዲሁ ዝም ብሎ ለብ ለብ ሳይሆን በእውነቱ በሚገባ ተምሮ ነው። በማህሌት አገልግሎት ብንመለከት አሁን ወርሃ ጽጌ ነው። ለምሳሌ እኔ ባለኝ መረጃ በብዙ አብያተ ክርስቲያናት ማህሌተ ጽጌ ይቆማል። በሀገረ ስብከቱ ከሰንበት ትምህርት ቤትና ሌሎችም አገልግሎቶች ጎን ለጎን የአብነት ትምህርትም እየተስፋፋ እንደሚገኝ የሀገረ ስብከቱ ዋና ጸሐፊ ይናገራሉ። በአሁኑ ሰዓት በአብዛኛው የሰሜን አሜሪካ አብያተ ክርስቲያናት የአብነቱ ትምህርት የቅዱስ ያሬድ ዜማ ከሰንበት ትምህርት ጎን ለጎን እየተሰጠ ነው። ይህ ምናልባት ከዛሬ እኔ ወደ ሰሜን አሜሪካ ከገባ ወደ ሀያ አመት ሊሆን ይችላል። ምናልባት አንድ መርጌታ ሊኖር ይችላል። ምናልባት አንዳንድ ቦታም እንደነገሩ አንድ መርጌታ ራሱ ከበሮ እየመታ ራሱ ድምጽ ማጉያም ይዞ የሚዘምርበት ጊዜ ነበረ። የተወሰኑ ሰዎች ምናልባት ቀደም ሲል ዲያቁ ዲቁና እንኳ ቢሾም ከጥላ ያዥነት ወይንም ደግሞ ወንጌል ከማሳለም ያለፈ አልነበረም ማለት ይቻላል። ከልክ በላይ ለራሱ ውበት መጨነቅ ለከፍተኛ የስነ ልቦና ቀውስና ለሌሎች ችግሮች እንደሚያጋልጥ ተነገረ። ይህም ከቤተ ክርስቲያን እሳቤ የራቀ ተግባር መሆኑን ወጣቱ መመን ተረድቶ ጥንቃቄና ትኩረት ሊያደርግ እንደሚገባ ተመላክቷል። ሀብቴ ብርሃኑ ውበታቸውን ለዓለም ከመሸጥ ይልቅ ለአምላክ በማስገዛት ዓለምን ከናቁ ቅዱሳን መካከል ቅዱስ ዮሴፍና ቅድስት አርሴማ ይጠቀሳሉ። አርያነታቸውን መከተል ደግሞ የክርስቲያኖች ግዴታ ነው። ይሁን እንጂ በዘመናችን ራስን ውብ አድርጎ በዓለም ለመታየት ብለው በብዙ ምንዝር ጌጦች የተፈጠሩ ሰዎች እየተበራከቱ መጥተዋል። ምንዝር ጌጥ በመጽሐፍ ቅዱስ መገለጫው ምንድን ነው ስንል መጋቤ አዲስ መምህር ብርሃን ሕይወትን ጠይቀናል። ቤተክርስቲያን የምታሰብነው ምንድን ነው? ባኗኗራችሁ ቅዱሳን ሁኑ ባካሄዳችሁ ቅዱሳን ሁኑ። ስለዚህ ምንዝርጌጥ የሚለው አንዱ ከስነ ምግባር የሚያወጣን መንገድ ነው ማለት ነው። ክርስቶስን ከመምሰል ዲያብሎስን ወደ መምሰል የሚያወርደን ነው። በዚህ ጉዳይ ላይ ተዘዋውረን ያነጋገርናቸው ምእመናን ተከታዩን አስተያየት ሰጥተውናል ኦቨር የሆነ ለውበት መጨነቅ ለአለባበስ መጨነቅ ተገቢ አይደለም ሰውነታችን ላይ የምንጠቀማቸው ነገሮች በኋላ ላይ ጤና ጉዳት ያመጣሉና ሰውንም አትራክት ከማድረግ አንጻር ተገቢ አይደለም ሌላ ተጨማሪ ነገር ማድረግ አግባብ አለው ብዬ የራስ መተማመንን ማጣት ይመስለኛል እና ደግሞ ፈጣሪ ሙሉ አይደለህም እኔ ለራስ ያውቃለሁ ማለትም ይመስላል ለወንዶች ወንዶች ያው በቃ እንደዚህ ነው አለባበሳችን የባህላችን ማለት ነው ሴቶች ደግሞ ሱር ሰማያዊ ከባህላችን ውጭ የሆነ አጭር መልበስ ይህ ያለባበስ አለ፣ ይሄ ቢቀር። ቀሲስ ዶክተር አምሳሉ አያሌው ከልክ በላይ ለራሱ ውበት መጨነቅ ለበርካታ የስነ ልቡና ቀውሶች እንደሚያጋልጥም ይናገራሉ። ከስነ ልቦና አንጻር ወቃሽነት የሚበዛባቸው ሰዎች ናቸው ይላሉ። ለምን እግዚአብሔር ይሄን ይህን ይህን ጥሩ ሰጥተኛል እዚ ላይ አካሌ ግን ይሄ ይጎላል። በተለይ የዝቅተኝነት ስሜት ማለት በራሳቸው ሙሉ አይደለሁም ጎደሎ ነኝ ሌላው ደግሞ በጣም ኦቨር ደግሞ ራሳቸውን የበላይ አድርገው ያዩ ከዚህ በተቃራኒው ደግሞ እኔማ እንደሌሎቹ በተሰጠኝ አካል ላይ ብቻ ራሴን አልገልጽም ወጪው በጣም ብዙ ነው በነገራችን ላይ ኢኮኖሚካሊ ጉዳት አለው በመጨረሻም ሰዎች ለፈጣሪ እንዲገዙ እንዲሁም ከማህበራዊ ሴት እንዳያፈነግጡ ማድረግ የሚገባቸውን ጥንቃቄዎች መምህራኑ ጠቁመዋል እና ከዚያ ከዚያ ለመውጣት ምን ያስፈልጋል ሰው በሂደት ወደ ቤተ ክርስቲያን መምጣት አለበት፣ የመጀመሪያው። ሁለተኛ ደግሞ ይህ መጽሐፍ ቅዱስን የተለያዩ መጽሐፍቶችን ማንበብ፣ ባለን ነገር መደሰት መቻል፣ መርካት መቻል፣ ማመስገን መቻል። ሌላው የስነ ልቦና አማካሪዎችን ማግኘት ማለት፣ ቅዠት ውስጥ ያሉ፣ የአእምሮ ጭንቀት ውስጥ ያሉ። እይታ ታይታን፣ እንደዛ ነው ታይታን መፈለግ መንፈሳዊነት፣ ክርስቲያናዊነት አይደለም። ብፁ አቡነ ሳሙኤል የክርስቲያናዊ ልማትና ተራዶ ኮሚሽን ሊቀጳጳስ የቤቶችና ህንፃዎች አስተዳደር ልማት ድርጅት ዋና መስሪያ ቤትንና የባሻወልዴ አካባቢ የሚገኘውን የቤተ ክርስቲያኗ ህንፃ እድሳት ጎበኙ። ብፁነታቸው በድርጅቱ አስተባባሪነት በደንበኞች ተሳትፎ እድሳት እየተደረገለት ያለውን የቤቶችና ሕንፃዎች አስተዳደር ልማት ዋና መስሪያ ቤት ተመልክተው ሥራው በጥራትና በፍጥነት እንዲከናወን አባታዊ መመሪያ ሰጥተዋል። አያይዘውም በጥራት ጉድለት ከፍተኛ ብልሽት ደርሶበት በኗሪዎች ቅሬታ እየቀረበበትን ባሻ ወልዴ ችሎት አካባቢ የሚገኘውን የቤተ ክርስቲያኗ ህንፃ እድሳት የደረሰበትን ደረጃ በመጎብኘት እድሳቱን የሚያከናውኑ ባለሙያዎችንና ና የህንፃውን ኗሪ ተወካዮች አነጋግረዋል። በጉብኝታቸውም ስራው በተያዘለት የጊዜ ገደብ እንዲጠናቀቅ አባታዊ መመሪያን ሰጥተዋል። ክብሯና ክብሯት ተመልካቾቻችን፣ አሁን ደግሞ በዛሬው ዕለት እንግዲህ ሊቃውንተ ቤተ ክርስቲያን ጳውሎስ ሳንሳጢን ያወገዙበት ዕለት እንደሆነ ይታወቃል። እሱን የተመለከተ አጭር ዘገባ ተሰናድቶልናል፣ ተከታትለን እንመለስ። በዚች ቀን ስለ ጳውሎስ ሳምሳጢን በአንጾኪ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገም። ይህ ጳውሎስም ከአንጾኪያ ሀገራት በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን ብልቦናው ዘራበት። አካላዊ ቃልን አካል እንደሌለው የክርስቶስም ጥንተ መገኛው ከቅድስት ድንግል ማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋህደ በላይም ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የሚያምን ወልድም ቢሆን በመንፈስ ቅዱስ የማያምን ሆነም። ስለዚህም ኤጲስቆጶሳት በአንድነት ተሰበሰቡ። የእስክንድሪያ አባዲዮናስም ሆኖ የሮም አባ ዲዮናስዮስ ስለ እርጅናቸው ከዚህ ሊደርሱ ሊሰበሰቡም አልቻሉና መልእክትን ጻፉ። የእስክንድሪያ ሊቀ ጳጳሳት አባ ዲዮናስም የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱም ከእርሱ ጋር ትክክል የሆነ እርሱም ከሦስቱ አካላት አንዱ ወልድ ስለ እኛ ከእመቤታችን ቤታችን ከቅድስት ድንግል ማርያም ያለ ዘር ስጋንና ነፍስን ነስቶ ፍጹም ሰው የሆነ በመለኮቱም ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል ከተዋህዶውም በኋላ ያለ መለያየትና ያለ መቀላቀል ሁለቱም ባህሪያት አንድ ሆነዋል ብሎ ከብሉይና ከሐዲስ መጻሕፍት ምስክሮችን ጠቅሶ እያስረዳ መልእክትን ጽፎ ከሁለት ምሁራን ቀሳውስት ጋር ላከም። በዚያም ጊዜ 13ቱ ኤጲስቆጶሳትና እሊህ ሁለቱ ቀሳውስት ጉባኤ አድርገው ይህንም ጳውሎስ ሳምሳጤን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱ ነጸብራቅ ነው የሚለውን የሐዋርያው ቅዱስ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምእመናን በመለየት ለምእመናንም ስርዓትን ሰርተዋል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ክቡራንና ክቡራት ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደሴ አብሬያችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።